የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ዋና አስተዳዳሪው ከሰሱ። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮች መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰውን ትናንት ረቡዕ ጥቅምት 26 2018 ዓ ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በረሃ ኡስማን አጎራባች በሆነው የትግራይ ክልል የሚገኙ የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉም ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው፣ እስከ 12 ሰዓት ሕዝቡ እየሸሸ፣ ታጣቂው ቡድኑ ቦታ እየያዘ ሄዷል። ከዚያም ሁሉንም ቦታ ከተቆጣጠሩ በኋላ ከከባድ መሳሪያ ወደ ሕዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉም በክልሉ መንግሥት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግሥት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ በሞርታር እና በዙ ሀያ ሶስት ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢው ነዋሪው በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ፣ ወደ ክልሉ እንደ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑንም አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይህ ነው ሲል ሊባል የሚችል አይደለም ሲሉም የታጣቂዎችን ብዛት በቁጥር መጥቀስ እንደማይቻልም አክለው መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚህ ግንባር ሁሉ ኃይል ገብተዋል ብለዋል። ታጣቂው ኃይል ስድስት እና በዚህ አካባቢ መንደሮች ይዟል፣ ሕዝብ መሰብሰቢያ የሚሆን ማለት ነው። በቦታ ስፋት ግን ወደ አስራ አምስት ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉም ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፎት አለ ጉቢ፣ ሚልኪ፣ ጎርአይ፣ ጎላ፣ ዲዳ፣ እና ዳልጊና የተባሉ መንደሮች ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዘም፣ ግን ከማዕከሉ ውጭ ያሉ አንድ ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ ቶንሳ ቀበሌ ማዕከልና አሩ የሚባል አካባቢ ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ በመጥቀስ እንደማይችሉ የሚገልጹት አቶ አብዱ ተቆርጦ የቀረ የቀረም ህዝብ አለ በማለት ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም ታጣቂው ቡድን ወደፊት እየገፋ በመሆኑ በድጋሜ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንት መግለጫው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑ ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ተጣቂ የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻ እና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግሥት ኃይል አለመኖሩን ተናግረዋል። ክልሉ መንግሥት በክልሉ መንግሥት በኩል ጦርነቱ እንዳይከሰት ተብሎ ይመሽልኛል፣ እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶብኛል በተባሉ አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢ ላይ እንደዚያ የሚባል ሰዎች የሉም ብለዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብሪጌዳር ጀነራል ተክላይ ግዳን ጥያቄ አቅርበዋል። የጸጥታ ዘርፉ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉም በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የተከፈተውን ግጭት የለም፣ እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይል እና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎች ፈጽመዋል ሲሉም ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰው ጉዳት ደርሶብናል፣ እናውቃለን የደረሰውን ጉዳት ግን በሚዲያ መግለጥ አንፈልግም ሲሉም ለቢቢሲ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ብላዛት አሀዝ ደሰዓ ወጅራት እና ገረብ አገው የተባሉ አካባቢዎች ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ ም ገረብ አገውና ደደርባ በሚባል አካባቢ ተንኮሳዎች ፈጽመዋል፣ ጉዳትም ደርሰዋል፣ በማለት ወንጅለዋል። እንደውም ተጠያቂ ከተባሉ ብዙ አያስፈልግም ብለን ስላሰብን እንጀ አፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለሕዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎቹ በተመለከተ የወሰደው ራስን የመከላከል እርምጃ ሆኖ የተሰጠ ግብረ መልስ እንደል የሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታ የለም ሲሉም የትግራይ ኃይሎች ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለበት ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄኔራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎች እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያውን ስምምነት የተፈረመበትን ሶስተኛ ዓመት በማስመልከት እሁድ ጥቅምት 23/2018 ዓ.ም. ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲልም ከሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና የፌዴራል መንግስት ታጣቂዎችን በመመልመልና በማሰልጠን በማደራጀት የትግራይ ህዝብን እርስ በርስ እንዲዋጋ እየሰራ እንደሆነም በመጥቀስ ወንጅለዋል። በማግስቱም በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሱም ፌልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። የፕሪቶሪያው ስምምነት ከተፈረመ ወዲህ በህወሓት የተፈጸሙት ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ላይ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌዴራል መንግስት ሆቶት ወደ ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉት ኋላ ቀር ቡድን ከሰዋል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት፣ አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩት ትንኮሳዎች ግብር መልስ ሳይሰጥ የቀረውን የፌዴራል መንግስት ጎትቶ ወደ ግጭት ለማስገባት እንደሆነም በጽፏቸው አስፍረዋል አስፍረዋል። ይህን እንቅስቃሴ በአለቃቸው ትዕዛዝ እየተፈጸመ ያለ ሻቢያ አጀንዳ ነው ብለዋል አቶ ጌታቸው። ለዚህ ተግባር ቀንደኞች ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ሜደር ጀነራል ፍስሓ ኪዳኑ እና ሜደር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ነው። አቶ ጌታቸው እየተደረገ ያለው ያሉትን እንቅስቃሴ ማስቆም የሚችሉትም እኚሁ ከፍተኛ የጦር አዛዦች እንደሆኑም ገልጸዋል።